ግን የመጀመሪያዎቹ አስር ጨዋታዎች አደለም። ከቼልሲ ተጫዋቾች ምናልባት ከፕሪሚየር ሊጉም በጣም የተሻለው ተጫዋች እሱ ሊሆን ይችላል። አዎ ሊሆን ይችላል ካይሴዶ። አዎ አይ ስቲቫውም ጥሩ ነው፣ ግን ያው ሁል ጊዜ መሰለፍ እድል እየተሰጠውም አደለም። ሙሉ በሙሉ ጨዋታዎች ላይ የሚካፈልበት እድል በጣም አነስተኛ ሆኗል። አዎ ግን ካይሴዶን ልክ ነው ግን በካይሴዶ ሌቭል ላይ አይደለም። በጣም የካይሴዶ የዘንድሮ የውድድር ዓመት በጣም የተለየ ነው። ስለዚህ እዛ ላይ እንስማማለን ማለት ነው። ማንቸስተር ዩናይትድ እኔ ያው ከዚህም በፊትም የቼልሲን ጉድለቶች እናንሳ። ለምንድን ነው ከካይሴዶ ውጭ? አሁን ለምሳሌ የማንቸስተር ሲቲ ገብቶኛል። ሀላንድ ነው የሀላንድ የተለየው ጉብዝና ነው። ሌሎቹ ገና መሆናቸውን የበለጠ እንድናውቅ እንድናስተውል ያደረገን አይደለም በቼልሲ ቤት ሌላው ባላንስድ ሆኖ ካይሴዶ ፈቅቶ ወጥቶ ነው ወይስ ሌሎቹ አቀቷቸው ነው? እንደዚም ብለን እንዳረስተ ዜና እንዳናልፈው ብዬ ነው የቼልሲን ጉዳይ። አይ ይሄ ቅድም ያለው የበለጠ የሚገዛ ይመስለኛል። ሌሎቹ በጣም አሪፍ ሆነው እሱ ጎልቶ ወጥቶ ለማለት ብቻ ሳይሆን ካይሴዶን እኳሁን እያወዳደርን ያለ ነው አጠቃላይ ከፕሪሚየር ሊጉ ተጫዋቾችም እስካሁን ድረስ ካሳየው ነገር በጣም አሪፍ ሊሆን ይችላል ተብሎ ነው የሚጠቀሰው። ስለዚህ ከራሱ ከቼልሲ ተጫዋቾች ብቻ አይደለም የምናነጻጸረው። አሁ ሽማ ገባ ግን ዋይ ኢዚ ፒክ ለምን ሆነ ነው ለማንችስተር ሲቲ ቅድም ስለተነጋገረን፣ ሌሎች የቼልሲ ተጫዋቾች ደብዛዛ ሆነው ነው ለምሳሌ፣ ቅድም ስለሲቲ ስናውራ ሼርኪ ጉዳት ይዞታል። አሁን የመጀመሪያዎቹ አስር ጨዋታዎች ላይ ከሃላንድ ጋር ልናነጻጽረው አንችልም። ቀጣዮቹ አስር ጨዋታዎች ላይ ወደዛ ሌቭል ሊመጣ ይችል ይሆናል ምናምን እንዳል ነው። አሁን ለስቴቫው እንደዛ ልንናገር የምንችል ይመስለኛል። ለምሳሌ ሬጉላሪቲ የሚኖረው ከሆነ፣ ስቴቫው በቼልሲ አሰልጣኝ ማሬስካ የመጫወት እድል የሚሰጠው ከሆነ የተሻለ አቅሙን የበለጠ ሊገልጽ የሚችል ይመስለኛል። ምክንያቱም የቼልሲን ጨዋታዎች ላየ ሁለት ነገሮችን የሚመሰክር ይመስለኛል። አንደኛው ቼልሲ ኮሌክቲቭ ኳሊቲው ጥሩ ነው፣ በጋራ የሚሰራው ስራ በጣም ጥሩ ነው። ግን በተሰጡት ጥቂት እድሎችም እስካሁን ድረስ በቼልሲ ቤት ለእኔ በጣም ጥሩ ከምላቸው ተጫዋቾች መካከል ምናልባትም ኢምፕሬሲቭነስን ከመጨመርም አንፃር የሚመስጥ ነገር የሚስብ ነገር ከማሳየትም አንፃር ኢንዲቪጁዋል ኳሊቲው ከካይሴዶ ቀጥሎ እኔ ስቴቫውን የሚመርጥ ይመስለኛል። ብዙ ሰው አይደለም ሌላ ማን አለ እንደዚህ አእምሮዋችን ላይ የሚመጣ? ው ው ምናልባት ኢንዞ ፈርናንዴዝ ስቴቫው፣ የስቴቫው ቅድም ያልኩት ነገር ነው። እኔ አሁን በጣም ሬጉላሪቲ የለውም፣ የተወሰኑ ደቂቃዎች ብቻ ነው እየሰጡት እኛንም እያስደነቀን የሚገኘው ማሬስካ፣ እዛ ላይ በጣም ብዙ ጥያቄ ይነሳባቸዋል ለምንድን ነው ሁልጊዜ የማያሰልፉት ምናምንም ተብሎ ሲጠየቁ ጋዜጣዊ መግለጫ ላይ እናያለን እያሳለፍኩት አርል እንደ የሚል መልእክት ነው የሚሰጡት በተለይ በተለይ ጀማሪ ተጫዋች የማድረግ ላይ እዛ ላይ ጥያቄ ይነሳባቸዋል ግን ሁለቱም እኔ ደግሞ የሚሰራ ይመስለኛል አንደኛ የቼልሲ ሌሎቹ ተጫዋቾች በአብዛኛው የሆነ የተመጣጠነ የሚመስል ብቃት ላይ ያው ነው የሚገኙት ግን ካይሴዶ አንድ ከነሱም በጣም ነጥሮ ወጥቷል ግን ደግሞ የቸልሲ ተጫዋቾችም በቃ ጥሩ ብቃት ላይ ስላልሆኑ ነው ብለን እንዳንናገር የሚያደርገን ትልቁ ነገር ካሴዶን የምናነጻጽረው በጣም አሪፍ ከሆኑት ከነ ደክላን ራይስ፣ ምርጥ ከሆኑት በዘንድሮ የውድድር ዓመት በቃ የተለየ ነገር እያሳዩ ከሚገኙት ተጫዋቾች ጋራ ነው። ስለዚህ ከሌሎቹ ምርጦችም ጋራ ነው እያነጻጸር ነው የምንገኘውና የካሴዶ ነጥሮ የመውጣት ጉዳይ በቸልሲ ሌሎች ተጫዋቾች ተመሳሳይ ሌቭል ላይ ብቻ መገኘት ላይ የሚንተራስ አይመስለኝ የእኔ ፖይንት የካይሴዶ በብቸኝነት ወይም በግልጽ የበላይነት ላይ መገኘት ለምን መጣ የሚል አይደለም። ለምሳሌ አሁን ሊቨርፑልን ብትወስጂ፣ የተወሰኑ ስሞችን አነሳን አይደለም? ቢያንስ ራሳቸውን ከፍ ያደረጉ ተጫዋቾች አሉ። ይህ ከሆነ አርሰናል የሚገኝበትን ድንቅ ብቃት በሌላ መንገድ እየመሰከርን ነው የሚገኘው ማለት ነው። ለምሳሌ ጋብርኤል ማጋህሌሽ ብለን ዴክላን ራይስ አን እንጂ ሌላም ስም ብንከት እኮ ሊያከራክር የሚችል ጉብዝና ላይ ነው ያሉት የአርሰናል ልጆች። ካላፊዮሪ ብልሽ የምታንኳሲሹ ነው እንዴ? አደለም። ወይም ደግሞ ቲምበር ብቲም ልታንኳሲሹ እኮ አትችም ሰምሃው፣ በዴክላን ራይስ ሌቭል አልመጣም ካላልሽ ወይም የዴክላን ራይስ ይበልጥብኛል ካላልሽ በስተቀር የጋብርኤል ማጋህልሽ ላይ አልመጣብኝም ቲምበር ካላልሽ በስተቀር። በየመጫወቻ ቦታዎቹ ላይ ፒክ የምታደርጋቸው ተጫዋቾች አሉት አርሰናል። እንዲህ አይነት ነገር ቼልሲ ቤት ለምን ታጣ ነው የኔ ጥያቄ እንጂ የካይሴዶ የበላይነት ኢስ ኦቪየስ፣ በጣም ግልጽ ነው፣ በጣም ግልጽ ነው። ተገቢ ነው። ቅድም መጀመሪያችን ላይ እንደው በአረፍተ ነገር ልናልፋት እንደነበረው ካልሽ እና እንደሱ የምንዝጋው ከተባለ የሚሆነው ምንድን ነው በቃ አደለም፣ በቼልሲ ተጫዋቾች ጋራ ከሌሎቹም የፕሪሚየር ሊጉ ተጫዋቾች ጋር ቢነጻጸር ምናልባት የመጀመሪያዎቹ አስር ጨዋታዎች ኮከብ ሊሆን ይችላል። አለ በዛ ኮ ደመደምን። ግን ቼልሲ ለምንድን ነው ሌሎቹ ተጫዋቾች ጎልተው ያልወጡለት? ከካይሴዶ ቢያንሱም ግን አይነግቡ መሆን ላይ ኮንሲስተንትሊ ለምን ነው የተቸገሩ? ስለ ፉል ባኮቹ ስለ ሴንተር ባኮቹ መቼም ስለ ገብ ጠባቂው ላወራ አልችልም። ሚድፊልደሮቹ አሁን እንዳልሽው፣ ይህን ዞን እንዳነሳሽው አይነት ነገር እንደዚህ እንደዚህ ለምንድን ነው ያልመጡት? አሁን ለምሳሌ ጊትንስ ጃው ፔድሮ ላይክ ወርልድ ካፕ ላይ ሲያደርጉ የነበረውን ነገር ጃው ፔድሮ ፕሪሚየር ሊጉ ላይ እውነት ቀጥሎበት አሉ። በቀደም በጣም አምሮ የነበረ ጃው ፔድሮ ግን የፕሪሚየር ሊጉ የዘንድሮ የውድድር ዓመት የቼልሲ ስም እስከ መሆን ድረስ ግን አልሄደም። ልክ ዓለም ዋንጫው ላይ ያደርግ የነበረውን ነገር ይዞ መቀጠል የቻለ አልመስለኝም። ያው ሊያም ዴላፕ ተጎዳ ምናምን እንዲህ እንዲያለው ያለው ነገር አለ። ከዛ ውጭ ግን ኮንሲስተንሲም ደግሞ በአሰልጣኙ መኖር መቻል አለበት። ሬጉላሪቲ በተለይ የተሻለ ነገር ለሚያሳዩ ተጫዋቾች መሰጠት መቻል አለበት። አሌሃንድሮ ጋርናሾ በጣም ገና ነው። ገናነት ይታየኛልሽ። ልክ ነው እሱ ላይ ልክ ነው እዛ ላይ ልክ ነው። ስለዚህ የቼልሲ ጉዳይ በዚህ መንገድ መታየት ይችላል። ዩናይትድ ይችላል ዩናይትድ አንቺ እኮ ነሽ፣ አሁን አንቺ ነሽ ቀድሞ መጥራት፣ ተረው ኤምቤሞ እሺ ኤምቤሞ አይደለ፣ ካዚሚሮ ከምሮ መገላመጥ አይቻልም። መብቴ እኮ ነው። አብራራ ነው የምትኝ እንጂ መቆጣት አይቻልም። ቀላል ነው ማለት ነው ለአንቺ ለማሸነፍ አይደል? ተጠቀሚበት። ምን አይ አንቺ ብሪያን ኤምቤሞን ብለሻል መጀመሪያ። እርግጠኛለውን ብዬ ነው አንተ ካዚሚሮ ስትል ካዚሚሮ ብራዚላዊው ካዚሜሮ በፊት ሪያል ማድሪድ የነበረው የማንቸስተር ዩናይትድ መሀል ክፍል ላይ የሚጫወተው ካዚሜሮ ነው ያልኩት። አብራራ አብራራ። አይ ለኤምቤሞ ምንም ግልጽ ነው። እኔ መናገር ከጀመርኩ በኋላ ግን መናገራች ምን እናገራለሁ አደለም። አሁን የኔን ሰምተሽ የመናገር እድሉ አንቺ ነው። የኔን ሰምተሽ መናገር አትች። ምንም ኤምቤሞ ግልጽ ነው ብዬ እኮ ነው። በማንቸስተር ዩናይትድ ቤት ከመጣበት ጊዜ ጀምሮ ምን አይነት ተጽዕኖ እየፈጠረ እንደሆነ አይተናል። የማንቸስተር ዩናይትድ ነባር ተጫዋች ነው የሚመስለው ተብሎ የተመሰከረለት ነው። ለክለቡም ለማሊያውም ያለው ፍቅር የታየ ነው። በዛ ላይ ደግሞ በጨዋታዎች ላይ አጠቃላይ የሚያደርገው እንቅስቃሴ ሌሎች የማንቸስተር ዩናይትድ ተጫዋቾችን በተሻለ የመጫወት ፍላጎት ላይ እንዲገኙ በማድረግ ረገድም ደግሞ ኤምቤሞ ከዚህ በፊት በስፋት ስላወራንበት ነው ከማቲያስ ኩኛና ከኤምቤሞ በሚለው የቀደመው ፕሮግራማችን ላይ በስፋት አንስተ ነው ነበር ምን አይነት ተጽዕኖ ፈጣሪ ተጫዋች እንደሆነ በዚህ የውድድር ዓመት ና ለእኔ ከካዚሚሮ ቅድም እንዳልከው ነው በላይ በብዙ ርቀት ኤምቤሞ የተሻለ ነው። እሺ፣ ለእኔ አሁን ኤምቤሞ ላይ ያነሳሻቸውን ሀሳቦች ማልስማማበት የለም፣ ግን የእኔ ሁልጊዜም ማን ነው ወሳኝ የሚለው ነው የኔ መመዘኛ የሆነው። ማነው ወሳኝ ስትኝ የኤምቤሞ ጉብዝና ለአሁኑ ማንቸስተር ዩናይትድ አሁን ላለው ማንቸስተር ዩናይትድ ሊተካ የሚችል ጉብዝና ነው ያለው ብዬ ነው ማም ነው ብሪያን ኤምቤሞ። ካዚሜሮን ከዚህ ቡድን ውስጥ ካወጣሽ ግን ዩናይትድ ይጠፋ። እዛ ጋር ያለሽን አማራጭ አስቢው። እዛ ጋር ያለሽን አማራጭ ስታስቢው ካዚሜሮ ሳይኖር ወይም ካዚሜሮ አንዴ ቀይ ካርድ አይቶ የለ አንድ ጊዜ ደግሞ ተቀይሮ ይወጣል ነበረ። እሱ ተቀይሮ ሲወጣ የሚገቡ ተጫዋቾች ኮቢ ሜይኑ፣ እሱ ተቀይሮ ሲወጣ የሚገባው ተጫዋች ማኑዌል ኡጋርቴ። ማንቸስተር ዩናይትድ ልክ እነሱ ከገቡበት ጊዜ ጀምሮ ሲያቀታውታያለች። ይሄ የሚነግረኝ ነገር ለእኔ የልጁን ወሳኝነት ነው። ግን ኤምቤሞ ባይኖር አሁን፣ ጥያቄ መጠየቅ ከተፈቀደ አንደኛ፣ እንዳልከው ኤምቤሙን በቀላሉ ሊተካ የሚችል ሌላ የማንቸስተር ዩናይትድ ተጫዋች አለ ወይ አንድ ሁለተኛ ኤምቤሞ ሳይኖር አይተናል ወይ? ተቀይሮ ወይ ወጥቶ ወይ ሳይሰለፍ ቀርቶ የተፈጠረ ክፍተት የለም ብሎ ለመናገር የሚያስችል ነገር አይተናል ወይ? አሁን የካዚሚሮን ስላየን ነው። አዎ ስላየን ነው። ግን የብሪያን ኤምቤሞ ቦታ ላይ አማራጭ ነገሮች ግን አይተናል ብዙ ማንቸስተር ዩናይትድን ካዚሜሮ ሳይኖር የሳሳውን ያህል ሲሳሳ ላየውም አላየውም ለምሳሌ በብሬንትፎርድ ጨዋታ ላይ ወዝ ኖት ናይስ ያኔ ሁሉም አልነበሩም። እንደውም የሚያስማማው ይመስለኝ። እሱ ግን ምንድነው መሰለሽ የካዚሜሮ ወሳኝነት በጣም ግልጽ ነው። አሁን ልጁ ኤጅድ ነው። ልጁ ውሉ ይራዘምለት አይራዘምለት ሲባል እንደነበረ በደንብ ነው የማስታውሰው። ለእያ ነገር በደንብ ይገባኛል። ካዚሜሮ ቦታ ላይ ማንቸስተር ዩናይትድ ይሄ ድብን ያለ እጥረት አለበት። ድብን ያለ ነው የምነግርሽ ስለዚህ ካዚሚሮ ሲኖርና ማንቸስተር ዩናይትድ ካዚሚሮ ሳይኖር ለእኔ አንድ አይደል። ይህን ልጅ ዋይዝሊ እየተጠቀመ ጥር ላይ ወይም ደግሞ የውድድር ዓመቱ መጨረሻ ላይ በሱ ሚና ሊጫወትለት የሚችልን ተጫዋች ካላገኘ ማንቸስተር ዩናይትድ በቃ በጣም ይጎዳል። ብዬ የማስበው በካዚሚሮ ነው። እኔ ግን ብሪያን ኤምቤሞ የኤፊሽንሲን ጉዳይ ምናምን ካነሳን ልክ ነው፣ ብሪያን ኤምቤሞ ሀይሌ ኤፊሽንት የሆነ ተጫዋች ነው ግን ወሳኝነትን ስለሆነ አሁን የምናገረው የካዚሚሮ ወሳኝነት ይመጣብኛል። ለምሳሌ ብርያን ኤምቤሞ ባይኖር ወደ አፍሪካ ዋንጫ ሲሄድ አማዲ ያለው የኮትዲቯር ዜግነት ባይሆን ያለው ተሰጋያለር ያልሰጋም ብዙ እኔ እንደውም አሁን ባለው ሁኔታ የተሻለ ነገር እያየው የምገኘው በሁለቱ ቅንጅት ነው ብዬ ነው ማሰብ። እሱ ልል ነበር። ለምሳሌ ኤምቤሞ ባይኖር ከአማድ ጋራ የተፈጠረው ጥሩ የሚባለውን ቅንጅት ከሌላ ተጫዋች ጋር ማየት ይቻላል ወይ? ይመጣል ይቻላል። በተለይም ደግሞ ብሩኖ ፈርናንዴዝን ወደ አስር ቁጥር ሚና በመውሰድ የአንትናን ኮቢ ሜይኖን የካዚሜሮ አጣማሪ በማድረግ ማድረግ ይቻላል አሰንንበር ኤት እንዲጫወት ሜይኖ ተደርጎ ብሩኖ ፈርናንዴዝን ይበልጥ ወደሚያምርበት አስር ቁጥር ቦታ ወስደሽ ማቲያስ ኩኛን ትናንት ሞክረዋል። ካዚሚሮ የሌለ ግን ከባድ። እኔ አሁን ከኤምቤሞ ላይ የምቀነስበት ዋጋ የለኝም፣ እውነት ለመናገር በወሳኝነት ብዬ ግን ይችን ቃል አጽንኦት ሰጥቼ የምናገረው ግን በወሳኝነት ወሳኝ ማን ነው? ማንን ሲያጣ ይሄ ቡድን የበለጠ ይሳሳል፣ የበለጠ ማይረባ ሆኖ ይታያል፣ ደክሞ ይታያል ካልሽን፣ ግን እኔ ካዚሚሮን ሲያጣ ነው የምለው። ይሄ ሲኖ ሰምቲንግ ናይስ ባይ ዘ ዌይ አሁን በዚህ ኤክስፒሪየንሱ አሪፍ ነው፣ ምናምን ምናምን አሪፍ ነው ግን በዚህ በቃ መቸገርን ነው ሊያሳይ የሚችለው። ግን በዚህ መቸገር ውስጥ ግን ካዚሚሮ ለማንቸስተር ዩናይትድ የመሃል ክፍል አስቢው። መሃል ክፍሉ ከሱ ከሌለ ምንም የለም እኮ በቃ ምንም የለም። ምንም እኮ ነው የሌለው እኮ። ማን አለ እስኪ? ምን ብለሽ ትጠቅሻለች? ኡጋርቴን መቼም አትይኝም። ኡጋርቴን አልልም ግን ማይኖ ላይ ያለው ውስንነት ለምንድን ነው የሚል ጥያቄ አሁንም መነሳቱ አይቀርም። ማይኖ ቦታው የተወሰደው ጉበ ካዚሚሮ አይደለም። የሜኖ ቦታ የተወሰደው አሞሪም እንደሚናገር ብሩኖ ፈርናንዴዝ በቃ ብሩኖ ፈርናንዴዝን የሚያስቀምጥ ነገር ያምጣል ብሩኖ ፈርናንዴዝ ጋር ይፎካከር አለ እኮ በግልጽ አንዴ ሳይሆን ሁለት ሦስት ጊዜ ነው መግለጫ የሰጠው። ብሩኖ ፈርናንዴዝን አሰነ ኢንቨርቴን ተጠቅሞ እሱን እዚህ ቦታ ላይ ስምንት ቁጥር ቦታ ላይ ቢያጫውተው ይችላል። እድልም ከጠየቅሽ ላይ ኮቢ ሜኖ ነው እድልም ጠይቂው በፈርናንዴዝ ፋንታ ነው እንጂ በካዚሚሮ ፋንታ አይደለም። ካዚሚሮ እንዳልከው በጣም ወሳኝ ነገሮችን አድርጓለ ማንቸስተር ዩናይትድ ግን ያ ነገር በወጥ ብቃት የዘለቀ ነው ወይ የሚለው ላይ አንድ ጥያቄ አለኝ። አንድ እሱ ነው። ሁለተኛ ሌላም የሚነሳው ነገር የማንቸስተር ዩናይትድ ትልቁ ችግሩ መሀል ክፍሉ ነው ተብሎ ነው የሚጠቀሰው አይደል ግዴታ ተጫዋቾችን አሁን በጥር ማምጣት አለበት ተብሎ እየተወራ ነው ይሄ ሁላችን የሚያየረው ነገር ነው ቢያንስ በዚህ የውድድር አመት እንኳን ከዚህ ሌሎቹ ተጫዋቾች እስከሚመጡ ድረስ ካዚሚሮ ከስጋት ይገላግላሉ ወይ አዎ እስካሁን አሁን አስር ጨዋታን መሰረት ያደረገ አይደለ እምንነጋገረው አስር ጨዋታ ላይ ከስጋት ገላግሏል ዴክላንድ ራይስን የያዘውን አርሰናልን ዶሚኔት ያደረገው እኮ ማንችስተር በደንብ ነው የበለጠው እኮ ዩናይትድ አርሰናልን የውድድር ዓመቱ የመጀመሪያ ጨዋታ ነው ግን በካዚሚሮ ምክንያት አይደለም ነው እንጂ አንዱ ምክንያትማ ካዚሚሮ ነው እ ሙሉ በሙሉ ማንቸስተር ዩናይትድ ጥሩ ስለነበረ ነው እኮ ሚድፊልድ ማለት እኮ ሳሪ የተከላካዩንም ነገር የሚቀንስ የማጥቃቱንም ነገር ሁለቱን የሚያገናኘው ዋናው የእግር ኳስ ጨዋታ ኮሩ እዛ ነው ያለው ስለዚህ እዛ ጋር ዶሚኔት ከተደረግሽ አለቀ በቃ ሌላ ምንም እንትን የሚልሽ ነገር የለ አሁን ሁለቱንም ክለቦች ገጥሟል። ማንቸስተር ዩናይትድ ፎር ዩር ሰርፕራይዝ፣ አንደኛው ደክላን ራይስን የያዘውን አርሰናል ነው፣ ሁለተኛው ሞይሴስ ካይሴዶን የያዘውን ቼልሲን ነው። በቼልሲውም ጨዋታ ላይ ማንቸስተር ዩናይትድ በጣም ያምር ነበረ። በአርሰናሉም ጨዋታ ላይ ማንቸስተር ዩናይትድ በጣም ያምር ነበረ። ስለዚህ አንተም ራስህን የምትጠራው ሁለት ጨዋታ ነው ማለት ነው። አይደለም፣ ካዚሚሮ ወጥነቱን በተመለከተ ለተነሳው ጥያቄ ስሙንም ጨዋታ ወጥ ነው ልጁ በተጫወተባቸው ጨዋታዎች በሙሉ ወጥ ነው። ሌላው ቀርቶ አሁን በፕሪሚየር ሊጉ ዴክላንድ ራይስ የሚወስደው ዋጋ አለ። ካይሴዶ የሚወስደው ዋጋ አለ። እነዚህን ከፍተኛ ዋጋ የሚወስዱ የመሃል ክፍል ተጫዋቾች የያዙትን ቡድኖች ማንቸስተር ዩናይትድ ዶሚኔት ሲያደርግ አንደኛው ጋር ቢሸነፍም አንደኛውን ደግሞ ሲያሸንፍም የማንቸስተር ዩናይትድ ፐርፎርማንስ ያምር ነበረ። እዛ ውስጥ የካዚሚሮ መኖር ፋይዳው በጣም ትልቅ ነው። እነዚህን የመሳሰሉ ተጫዋቾች እንኳን ባሉበት በሌላው ይቅርና ነው እያልኩሽ ያለሁት እንጂ ሁለት መጠቅ ሰው ስላለኝ ብቻ አይደለም። በሌላውም ይቅርና ሊቨርፑልን ምንም ጥያቄ የለኝም እኔ ደግሞ አንድ የምፈልገው ነገር ይታወቃል። እኔ ደግሞ አንድ አሁን ቢሆን አሁን እንደዚህ በቃ ለማስታወስ ሞከርኩኝ ግን አልመጣልኝም እንጂ ኤምቤሞ በሌለበት ማንቸስተር ዩናይትድ ምንድን ነው የሚሆነው እንዴት ነው የሚሆነው የሚለውን ኤክስፕሌን ለማድረግ ይቸገራሉ። ቅድም ያመጣሽው እኮ አርጉመንት በጣም አሪፍ ነው። ማንቸስተር ዩናይትድ ዋናው ችግሩ ይሆናል ተብሎ የተፈራዊት ነው። ፊት መስመሩ ላይ ሀይሊ ኢንቨስት አድርጓል። ከ218 ሚሊዮን ፓውንድ በላይ አውጥቷል። አለ ቤንጃሚን ሸሽኮ፣ ብራያን ኤምቤሞ ደግሞ ማቲያስ ኩኛ እንዲፈርሙ ስለተደረገ ግብ ጠባቂው ላይ ሴኒ ላሜንስን አስፈርሟል። ተከላካዩ ላይ አሞኬ ምንም ችግር የለም። ማንቸስተር ዩናይትድ የመሀል ክፍሉን ለማጠናከር ኢንቨስት ማድረግ አለበት። ካርሎስ ባሌባ መገለ ምናምን ሲባል ነበር አይደል? እነዚህ አይነት የመሃል ክፍል ተጫዋቾች፣ ምንም አይነት ዝውውር ሳይደረግ ማንቸስተር ዩናይትድ የተሻለ ሆኖ የታየው ቴንክዩ ፎር ካዚሚሮ ነው። እሺ፣ እዚህ ላይ ያው ልዩነታችን እንዳለ ሆኖ አድማጮች ደግሞ የራሳቸውን አስተያየት ይስጡበት ካዚሚሮ ወይስ ኤምቤሞ በሚለው ላይ ማቲያስ ኩኛ ትላለብዬ ብዬ ነበር። ነው እንደሁም በይልኛ የምትሉ ካላችሁ እዛም ላይ አስተያየት መስጣት ይቻላል። ነው ማቲያስ ኩኛ የማይሆንበት ምክንያት አንድ የጎል ኮንትሪቢሽን እንዲያሳድግ ተደርጎ የፈረመ ተጫዋች ነው። ሁለት በጉዳት ምክንያት አበለበል ያልነበረባቸው ጨዋታዎች አሉ፣ በእነዚህ አስር ጨዋታዎች። ስለዚህ እዚህ ንጽጽር ውስጥ በእኔ እምነት የሚገባ ተጫዋች አይደለም። በተጫወተባቸው ጨዋታዎች ላይ እንደውም ቅድም አንቺ ስለ ብሪያን ኤምቤሞ እያነሳሽው፣ ሌሎቹን ተጫዋቾች ይሄ ሞር ሞቲቬትድ እንዲሆኑ ሞር መነሳሳት ባልሺው፣ ለኤምቤሞ በሰጠሹ ዋጋ እኔ ያ ዋጋ የበለጠ ለማቲያስ ኩኛ የበለጠ ይገልጸዋል ብዬ ነው የማስበው ነ እኔ ሌላው ቀርቶ ማትያስ ኩኛ የሆነ ነገር ተበላሽቶበት ወይም ደግሞ ጥፋት ተፈጽሞበት ወይም ስተት ተሰርቶ ብሎ በሚያስብ ሰዓት ላይ መሬቱ ሲደበድ ምናምን የማይበት ስሜት እኔ ላይ እንኳን የሚያሳድረው ተጽዕኖ አለ፣ እንኳን ሜዳ ላይ ላሉት የቡድን ጓደኞቹ ይቀርና። ኤምቤሞ ዝምተኛ ነው። የራሱን ስራ በጣም በከፍተኛ ደረጃ ይሰራል። ካልም የሆነ ፐርሶናሊቲ ያለው ነው የሚመስለኝ። እኔ ግን ምንም የሚያጎድለው ነገር የለም። የፈዘዘባቸው በጣም የሚታየኝ ጨዋታዎች ብቻ ሳይሆን ደቂቃ ራሱ የፈዘዘበት ደቂቃ አለ ወይ ብዬ እንዳልከው ያ የብሬንትፎርድ ጨዋታን ነው በቃ ልናነሳ የምንችለው እንጂ እሱም ደግሞ ኤክሰፕሽናል ነው ብዬ ነው የምረዳው። እኔ ግን የፈዘዘባቸው ደቂቃዎችን እንኳን አላስታውስም። እኔ ደግሞ እንደዚህ አይነት ተጫዋች በጣም ይገርመኛልም ደስ ይለኛል። ሙሉ ዘጠና ደቂቃ ኮንሰንትሬት አድርጎ በአልዋዠቀ አቅም የሚጫወት ተጫዋች ማግኘት ቀላል ነገር አይደለም። እና ይሄ የኤምቤሞ ትልቁ ኳሊቲው ነው ብዬ ነው አሁን አሁን አንቺ፣ አሁን ልደግፍሽ ልደግፍሽ ስልሽ ደግፍሽ ነው ፖይንት ልስጥሽ። እኔ አላምንበትም ግን እኔ ፖይንት ልስጥሽ፣ ለምሳሌ አሁንም የማንቸስተር ዩናይትድ ኮከብ ተብሎ የተመረጠው ኤምቤሞ ነው፣ የፖይንት ነው የምሰጥሽ። ይሄን እቀበለዋለሁ ማለት ግን አይደለም። ያለፈው ወርም ላይ ኤምቤሞ ነው የተመረጠው። ስለዚህ ባለፈው ፈርናንዴዝ ነው የፕሪሚየር ሊጉ ነው ማጓየር የተመረጠው። የዩናይትድ የዩናይትድ በዛው ከራሳቸው ከዩናይትድ ተጫዋቾች ጋር ብቻ ስለሆነ የምናነጻጽረው ማለት ነው። ካዚሜሮ ፕሌሮ ዘመንዝ ምናምን አልተባለ ይሆናል። ነገር ግን እኔ አሁንም የማውራው ደግሜ ደጋግሜ እንዳልኩ ስለ ወሳኝነት ከሆነ ለዩናይትድ በዚህ ሰዓት ወሳኙ ተጫዋች ብራዚላዊው ካዚሜሮ ነው እላለሁ ነ እሺ፣ ጥሩ ውይይት አድርገናል። አድማጮቻችንም እዚህ ላይ አስተያየት ቢሰጡበት በጣም ደስ ይለኛል። እስካሁንም ድረስ ያየናቸው አስተያየቶች በጣም በርካታ ናቸው። ስለዚህ በአምስቱ ክለቦች ለምሳሌ አርስናል፣ ማንቸስተር ሲቲ፣ ሊቨርፑል እንደዚሁም ደግሞ ቼልሲንና ማንቸስተር ዩናይትድን በተመለከተ እስካሁን ድረስ ባየናቸው አስር ጨዋታዎች የትኞቹ ተጫዋቾች የበለጠ ወሳኝና ምርጥ ነበሩ በሚለው ላይ ነው ውይይት ያደረግ ነው። የራሳችሁን አስተያየት ሸገር ስፖርት ይዛ በበገዳይ በተሰኘው የኢትዮ ቻናላችን ላይ በኮሜንት መስጫው ስር ማስቀመጥ ትችላላችሁ። እሺ፣ እናመሰግናለን ሁሉንም አድማጮቻችንን። በጣም ጥሩ ጊዜ ነው አብረን ያሳለፍ ነው። የተለያዩ ፕሮግራሞችን ደግሞ ከሰዓት በኋላ በሚኖረን የዩቲዩብ ዝግጅታችን ላይ ይዘን እንመጣለን። ስለዚህ እንዲጠብቁን ነው ለአድማጮቻችን ቀጠሮ የምንሰጠው። በያላችሁበት መልካም ቀን መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።